ጨዋታው ሶስት ጉዳዮችን ይፈልጋል። የአካል ብቃት፣ የቴክኒክና የታክቲክ እንዲሁም ስሜት። የስሜት ጉዳይ ዋናው ነው። ዓመቱን ሙሉ ብዙ ውጣ ውረዶችን አሳልፈናል። የምነግራችሁ ነገር ቢኖር የትኛውንም ሁኔታ የመቆጣጠርም ወደ ራሳችን የማምጣት አቅሙም አለን። ይሄ ባለፉት ቀናቶች የወቅቱም የቀደሙትም የማድሪድ ከዋክብት የ3 ለ0 ሽንፈት ለመቀልበስ ባርሰናል ላይ ጫና ለማሳደር የሞከሩት ሁሉም ዋጋ ቢስ መሆኑን እንዲያውቁት ከሚካኤል አርቴታ እየተሰጠ ምላሽ ነው። ሪያል ማድሪድ በአውሮፓ ሻምፒየንስ ሊግ ከጥሎ ማለፍ ጀምሮ እስከ ፍጻሜ ድረስ በርካታ ትልልቅ ጨዋታዎችን አሸንፏል። የአሸናፊነት ግምት ባላገኘባቸው አጋጣሚዎች ሁሉም ብዙ ርቀት የተጓዘባቸው ቀላል አይደሉም። ነገር ግን አሁን እየሆነ ካለው አንጻር የአርሰናልን ያክል ያስጨነቀው ክለብ ስለመኖሩ በእርግጠኝነት መናገር አይቻልም። በሁሉም የጨዋታ ክፍል በተጫዋቾች ጥራት ከአርሰናል በብዙ ርቀት የቆመው ማድሪድ የከተማ ተቀናቃኙን አትሌቲኮ ማድሪድን አሸንፎ ከመጣ በኋላ ብዙዎች አርሰናልን በቀላሉ እንደሚያልፈው ቢገምቱም በሰሜን ለንደን የመጀመሪያ ጨዋታ የሆነው ግን ሌላ ነው። በኤምሬትስ የሶስት ለዜሮ ሽንፈት የቀመሱት ሎስ ብላንኮቹም ከዚያን ቀን ጀምሮ የመልሱን ጨዋታ ለመቀልበስ ያልተናገሩት ያልተነ ቤውት ያላሳለፉት ውሳኔ የለም። እርግጥ ነው ሜዳ ውስጥ ከሚደረገውም የ ሀያ ሁለት ተጫዋቾች የታክቲክ የሚሆን የቴክኒክ የበላይነት ደጋፊዎችን ጨምሮ ከሜዳ ውጭ የሚደረጉ ጫናዎች ውጤቱ ላይ ተጽዕኖ ይኖራቸዋል። ነገር ግን የማድሪድ ደጋፊዎች ሙሉ ውጤቱን የሚወስነው ውጭ ያለው ጉዳይ እስኪመስል ሲፈልጉ ዛቻ፣ ዘል ትችት ሲያሻቸው በመድረኩ ያላቸውን ታሪክ እያነሱ መናገራቸውን ቀጥለዋል። ማድሪዳውያን ካሳለፏቸው ውሳኔዎች መካከል ሳንቲያጎ ቤርናባውን ለመድፈኞቹ ሲኦል ለማድረግና በጩኸት ለማናጋት እድሜያቸው ከ18 ዓመት በታች የሆኑትንና እድሜያቸው የገፉ ደጋፊዎች ባይገቡ እንደሚመረጥ ማርካስ አስንብበዋል በሌላ በኩል ደግሞ የአውሮፓ እግር ኳስ ማህበርን በማስፈቀድ ግዙፉን ስቴዲየማቸውን ጣሪያውን በመዝጋት የደጋፊዎቻቸው ድምፅ እንዳይወጣ በማፈን ተጋጣሚያቸው ላይ ጫና ለመፍጠር የሄዱበት ርቀት ሌላኛው መንገድ ነው አማካዩ ጁድ ቢሊንግሃም ከጨዋታው በፊት በሰጠው ሀሳብ የምናስበው ውጤቱን ስለመቀልበስ ነው ብሏል። ሪያል ማድሪድ በመድረኩ 111 ቡድኖችን አሸንፏል። ያላሸነፈውም ግቡን ያልደፈረውም መድፎን ብቻ ነው። ለዚህም ይመስላል የቀድሞው የአርሰናል አጥቂ ቴሪ ዳንኤል ሄንሪ አውሮፓ ላይ ሁሉም ክለቦች ማድሪድን ይፈሩታል፣ ማድሪድ ግን አርሰናልን ይፈራል የሚል ሀሳቡን ያጋራው። ማድሪድ ግማሽ ፍጻሜ ለመግባት አራት ግቦች ማስቆጠር ይጠበቅበታል። ጠንካራ የተከላካይ ክፍል የገነባው አርሰናል ደግሞ ከሁለት በላይ ግቦች ከተቆጠሩበት 497 ቀናት አልፈዋል። የአርሰናል የመከላከል ጥንካሬ እንዳለ ሆኖ ማድሪድ በመጀመሪያው ጨዋታ ሶስትና ከዚያ በላይ ግቦች ተቆጥረውበት ውጤቱን ከቀለበሰ 40 ዓመታት የተቆጠሩ መሆናቸው በምሽቱ መርሃ ግብር የተለየ ተአምር እንደሚያስፈልገው ማሳያ ሆኗል። ይህኛው ዓመት ከማድሪድ ጋር ያላቸው ህሏ የሚጠናቀቅበት እንደሆነ የሚነገርላቸው ካርሎ አንቾሎቲ በአርሰናል ከመታቸው መብረቅ ለመሻር ተአምር እየፈለጉ ነው። በአውሮፓ ሻምፒዮንስ ሊግ 217 ጨዋታዎችን በማድረግ የሚሆን አምስት ዋንጫዎችን በማንሳት ቀዳሚው ሰው ውጤቱን የምንቀለብስበት ሁሉም ነገር እጃችን ላይ ይገኛል የሚል ሀሳብ ሰጥተዋል። ይሄ እውነት ነው። አርቴታ የተደራጀ ቡድን ሰርቷል። ጊዜም አግኝቷል። ግልጽ የጨዋታ መንገድ አለው። ሲከላከልም ሲያጠቃም ጠንካራ ነው። ጨዋታው እንደተጀመረ ግብ እናስቆጥር ጥሩ ነው። ነገር ግን ዋናው ጉዳይ ጨዋታውን መቆጣጠር ነው። ጨዋታውን የምንቀለብስበት ሙሉ አቅም አለን። በመጀመሪያው ጨዋታ አንጋፋውን ሉካ ሞድሪች ቢሊንግሃምና ካማቪንጋም ባጣምሩበት የአማካይ ክፍል ፍጹም ብልጫ የተወሰደባቸው ጣሊያናዊ ሰው ዛሬ ካማቪንጋ በቅጣት አለመኖሩን ተከትሎ ቹዋሚኒን በቋሚነት በሚያሰልፉበት መርሃ ግብር ከነደክለን ራይስ እና ማርቲን ኦዲጋርድ ተሽለው ለመገኘት ያዘጋጁት መፍትሄም የሚጠበቅ ሆኗል። ሰዎች እንደሚያስቡት ለመከላከል ሳይሆን ጨዋታውን ለማሸነፍ ወደ ሜዳ እንደሚገቡ የተናገረው አሰልጣኝ ሚካኤል አርቴታ በዚህ ዓመት ተሽለው መገኘት እንደሚፈልጉና በአርሰናል ታሪክ ለሶስተኛ ጊዜም ግማሽ ፍጻሜ ለመግባት መዘጋጀታቸውን ተናግሯል። ታሪክ እየሰራን እየገነባን ነው። በዚህ ነገር ደስተኛ ነኝ። ምን ማሳካት እንደምንፈልግ እናውቃለን። ሁሉም ነገር ጊዜ ይፈልጋል። ታሪክ በአንድ ጊዜ አይሰራም። መውደቅ መነሳት አለው። የእኛም ከዚህ የተለየ አይደለም። ጨዋታውን ለማሸነፍ ተዘጋጅተናል። የ15 ጊዜ የአውሮፓ ሻምፒዮኑ ማድሪድ ውጤቱን ለመቀልበስ፣ አርሰናል ደግሞ ከ15 ዓመታት በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ ለመድረስ የሚፋለሙበት ጨዋታም ምሽት አራት ሰዓት ላይ ይጀመራል።